እንደምን አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል በዛሬው የጤና ፕሮግራማችን ላይ የምንመለከተው የአፕል ሳይደር ቪኒጋር የማይታመን የጤና ጥቅሞቹን አጠቃቀሙን ጉዳቱን እናም መጠቀም የሌለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ ስለ አፕል ሳይደር ቪኒጋር ማወቅ ያለባችሁን ሁላ መሰረታዊ ነጥቦችን የማሳውቃችሁ ይሆናል ማለት ነው። አፕል ሳይደር ቪኒጋር እጅግ በጣም በርካታ የጤና ጥቅም ስላለው ሁላችሁም ይህንን ቪዲዮ በቅንነት ላይክ እና ሼር በማድረግ ሌሎችንም እንድታስተምሩ እንድታሳውቁ ስል በአክብሮ ትጠይቃችኋለሁኝ። ላይክ ሳታረጉ እንዳትጀምሩ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያዘ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አፕል ሳይደር ቪኒጋርን በውሃ ወይም ደግሞ በጭማቂ በመቀላቀል መውሰድ በዕለት ዕለት እንቅስቃሴያችን ላይ ጤናችንን ለመጠበቅ ከምናደርጋቸው ምርጥ ከሆኑ መንገዶች ውስጥ አንዱ ነው። ጥቅሞቹ ላይ የተደረገው ምርምር የተለያየ ቢሆንም አፕል ሳይደር ቪኒጋር የደም ስኳርን ለመቆጣጠር፣ የሰውነት ክብደትን ለመቀነስ፣ የኮሌስትሮል መጠንን ለመቀነስና የአንጀት ጤናን ለማሻሻልም ይረዳል። ሆኖም ታዲያ ከመጠን በላይ መውሰድ ግን የጥርስ መስተዋት መሸርሸርን ሊያስከትል ይችላል እና ገርድ ወይም ከኢንሱሊን ጋር የተያዙ ችግሮች ያሉባቸው ሰዎች ሲጠቀሙ ጥንቃቄ ማድረግ ይኖርባቸዋል፣ ማለት ነው። እስቲ የአፕል ሳይደር ቪኒጋር ጥቅሞችን አሁን በዝርዝር እነግራችኋለሁኝ። አንደኛ፣ አፕል ሳይደር ቪኒጋር በርካታ አንቲኦክሲዳንቶችን ይዟል። አፕል ሳይደር ቪኒጋር እንደ ፍላቮኖይድ፣ ጋሊክ አሲድ፣ ፌሩሊክ አሲድ ካፌክ አሲድ እናም ካቴኪንስ ያሉ የአንቲ ኦክሲዳንቶች ምንጭ ነው። በተጨማሪም ቤታ ካሮቲን፣ ቫይታሚን ኢ እናም ቫይታሚን ሲን ጨምሮ የተለያዩ ቪታሚኖችና ማዕድናቶችንም ይዟል። አፕል ሳይደር ቬኔጋርን በማፍላት ሂደት ውስጥ የሚሳተፉት አሴቲክ አሲድ ባክቴሪያዎች የአንቲ ኦክሲዳንት እንቅስቃሴን ያሳድጋሉ፣ አልኮልን ወደ አሴቲክ አሲድ ይለውጣሉ። ይህም የአፕል ሳይደር ቬኔጋርን አንቲ ኢንፍላማቶሪ ባህሪያት ላይ ተጽዕኖ ያሳድራል። ሁለተኛ የደም ስኳር መጨመርን ሊቀንስ ይችላል። ጥናቶች እንደሚያመለክቱት አፕል ሳይደር ቪኒጋርን ለአራት ናም ለስምንት ሳምንታት መውሰድ ከመጠን በላይ ወፍራም ወይም ደግሞ ወፍራም በሆኑ ሰዎች ላይ የጾም የደም ስኳር መጠንን ሊቀንስ ይችላል። በጣም ጉልህ የሆነ ውጤቶቹ ከ12 ሳምንታት ተከታታይ አጠቃቀም በኋላ በተለይም አይነት ሁለት የስኳር በሽታ ባለባቸው ሰዎች ላይ ታይተዋል። ጤናማ ብትሆኑም እንኳን አፕል ሳይደር ቪኒጋር የደም ስኳር መጠንን ለማረጋጋት እንደሚረዳ ተረጋግጧል። ጥናቶችም እንደሚያመለክቱት አፕል ሳይደር ቪኒጋር የኢንሱሊን ሴንሲቲቪቲን እንደሚያሻሽል እናም ከምግብ በኋላ የደም ስኳር መጨመርን እንደሚቀንስ በተለይም የኢንሱሊን ሬዚስታንስ ወይም ደግሞ አይነት ሁለት የስኳር በሽታ ባለባቸው ሰዎች ላይ ማለት ነው። ሶስተኛ፣ ተደጋጋሚ የምግብ ፍላጎትን ሊገታ ይችላል። በደም ስኳር ውስጥ የሚፈጠሩ ለውጦች የምግብ ፍላጎትን ሊጨምሩ ይችላሉ። የደም ስኳር በሚጨምርበት ጊዜ በፍጥነት ወዲያው ሊቀንስም ይችላል። ይህን ተከትሎ የሚመጣውን የኃይል ማጣት ለማካካስ ቀላል ካርቦሃይድሬትስናም ጣፋጭ ምግቦችን ለመመገብ ሰውነታችን ፍላጎት ይኖረዋል። አፕል ሳይደር ቪኒጋር የጨጓራ ባዶነትን ምግብ ከጨጓራ ወደ ትንሹ አንጀት የሚሄድበት ሂደትን ለማዘግየትናም የስኳርን መሳብን ለማዘግየት የሚረዳ አሴቲክ አሲድን ይዟል። ይህ ይበልጥ የተረጋጋ የደም ስኳር መጠንን ሊያስከትል ይችላል፣ ተደጋጋሚ የሆነ የምግብ ፍላጎትን ይገታል። አራተኛ፣ የኮሌስትሮል መጠንን ለመቀነስም ሊረዳ ይችላል። አፕል ሳይደር ቪኒጋር አጠቃላይ የኮሌስትሮል መጠንን ለማሻሻል እናም ትራይግሊሰራይድን ለመቀነስ እንዲሁም አጠቃላይ የኮሌስትሮል ቁጥጥርን ለማገዝ ሊረዳም ይችላል። አንድ ጥናት እነዚህ ተጽዕኖዎች አይነት ሁለት የስኳር በሽታ ባለባቸው ታካሚዎች ላይ የበለጠ ጉልህ እንደሆኑ አሳይቷል። በጣም የሚታዩት መሻሻሎች በየቀኑ 15 ሚሊግራም አፕል ሳይደር ቪኒጋር ከ8 ሳምንታት በላይ ከተወሰደ በኋላ ታይተዋል። አምስተኛ የሰውነት ክብደትን ለመቀነስ ይረዳል። አፕል ሳይደር ቪኒጋር የመጥገብ ስሜትን ወይም ደግሞ የሙሉነት ስሜትን ሊያሳድግ ይችላል። ይህም የካሎሪ ቅበላን ለመቀነስ ይረዳል። አንዳንድ ጥናቶች አፕል ሳይደር ቪኒጋር የክብደት መቀነስ ጥረቶችን ሊደግፍ እንደሚችል ይጠቁማሉ። ምርምር ውስን ቢሆንም፣ ውጤቶቹ ግን ተስፋ ሰጪ ናቸው። ከመጠን በላይ ወፍራም እናም ወፍራም የሆኑ አንድ 120 ሰዎችን ያሳተፈ አንድ ጥናት የአፕል ሳይደር ቪኒጋር ፍጆታን ከአራት እስከ 12 ሳምንታት ያለውን ተጽዕኖ መርምሯል። የጥናቱ ተሳታፊዎች በየቀኑ አምስት አስር ወይም ደግሞ አስራ አምስት ሚሊ ሊትር አፕል ሳይደር ቪኒጋርን ወስደዋል። ውጤቶቹ ከ12 ሳምንታት በኋላ የሰውነት ክብደት፣ የሰውነት ስብ፣ የደም ስኳር መጠን፣ ትላይግሪሰራይድ እናም አጠቃላይ ኮሌስትሮል ላይ ከፍተኛ ቅናሽን አሳይተዋል። ስድስተኛ የፒሲኦኤስ ወይም ደግሞ የፖሊሲስቲክ ኦቫሪያን ሲንድረም እፎታን ሊሰጥ ይችላል። ፖሊሲስቲክ ኦቫሪያን ሲንድረም ወይም ደግሞ ፒሲኦኤስ የመራቢያ ስርዓትንናም የሰውነት ክብደትንናም የደም ስኳርን መቆጣጠር ላይ ተጽዕኖ ሊያሳድሮ የሚችሉ የሜታቦሊክ ምክንያቶችን የሚጎዳ በሽታ ነው። በተለምዶ ከመጠን ያለፈው ውፍረት እናም የኢንሱሊን ሬዚስታንስ ጋር የተያያዘ ነው። በአንድ ጥናት የፒሲኦስ መምተኞች በየቀኑ 15 ሚሊ ግራም አፕል ሳይደር ቪኔጋርን ለ90 ቀናት ወይም ደግሞ ከዚያ በላይ ወስደዋል ውጤቶቹ የተሻሻለ የእንቁላል ተግባርናም የኢንሱሊን ስሜትን አሳይተዋል። ይህ ተስፋ ሰጪ ቢሆንም እነዚህን ግኝቶች ወይም ደግሞ ጥናቶች ለማረጋገጥ ግን ተጨማሪ ምርምር አሁንም ያስፈልጋል። ሰባተኛ የደም ግፊትን ለመቀነስ ሊረዳም ይችላል። ምርምሮች ውስን ቢሆንም አፕል ሳይደር ቪኒጋር የደም ግፊት ላይ ተጽዕኖ ሊያሳድር ይችላል። አይነት ሁለት የስኳር በሽታ ሜላይተስ ከመጠን ያለፈው ውፍረት እናም ከፍተኛ የሊፒድ መጠን ያላቸውን ተሳታፊዎችን ያካተተ አንድ የምርምር ግምገማ 30 ሚሊግራም አፕል ሳይደር ቪኔጋር ሲወሰድ የሲስቶሊክ የደም ግፊትናም የዲያስቶሊክ የደም ግፊት መቀነስን አሳይቷል። ስምንተኛ የምግብ መፈጨትንም ያሻሽላል። አፕል ሳይደር ቬኒጋር የጨጓራ አሲድ ምርትን ለማነቃቃት ይረዳል። ይህም ምግብን ለመሰባበር እናም የምግብ መፈጨትን ለማሻሻል ይረዳል። እንደ የሆድ መነፋትናም የምግብ አለመፈጨት ያሉ ምልክቶችን ሊያስታግስም ይችላል። ዘጠነኛ ጽረ ተዋሲያን ባህርያትም አሉት። በአፕል ሳይደር ቬኒጋር ውስጥ ያለው አሴቲክ አሲድ ጎጂ ባክቴሪያዎችንናም በሽታ አምጪ ተዋሲያንን ለመግደል ይረዳል። በተለምዶ እንደ ተፈጥሯዊ ፀረ ተባይናም የምግብ መከላከያነት ጥቅም ላይ ሙሏል። አስረኛ የልብ ጤናንም ያሳድጋል። ኮሌስትሮልን ከመቀነስ ጎን ለጎን አፕል ሳይደር ቪኒጋር ለልብ በሽታ ዋነኛ ተጋላጭነት የሆነውን የደም ግፊትን ለመቀነስ ይረዳል። አስራ አንደኛ የሰውነትን መርዝ የማስወገድ ሂደትንም ይደግፋል። አፕል ሳይደር ቪኒጋር ጉበት መርዛማ ንጥረ ነገሮችን በበለጠ ውጤታማ በሆነ መንገድ እንዲያስወግድ ይረደዋል ምንም እንኳን ይህንን ሙሉ በሙሉ ለመደገፍ ተጨማሪ ሳይንሳዊ ጥናት ያስፈልጋል። አስራ ሁለተኛ የጉሮሮ ህመምን ያስታግሳል። በፀረ ባክቴሪያ ባህሪያቱ ምክንያት አፕል ሳይደር ቪኒጋር የጉሮሮ ህመምን ለማስታገስ እንደ አፍ መጉመጥመጫነት ሊያገለግል ይችላል። ታዲያ በጥንቃቄ ጥቅም ላይ መዋል አለበት። አስራ ሦስተኛ ንጥረ ምግብን መምጠጥን ሊያሳድግ ይችላል። በአፕል ሳይደር ቪኒጋር ውስጥ ያለው አሴቲክ አሲድ እንደ ካልሲየም እና ማግኒዚየም ያሉ የተወሰኑ ማዕድናትን ከምንመገባቸው ምግቦች ውስጥ መሳብን ሊያሳድግ ይችላል። ስለዚህ አፕል ሳይደር ቪኒጋርን ብትጠቀሙ እጅግ በጣም ድንቅ ጥቅሞችን ታገኛላችሁ ማለት ነው። ታዲያ አፕል ሳይደር ቪኒጋርን እንዴት መውሰድ እንዳለባችሁ አሁን አወሳሰዱን መጠኑንም እነግራቸዋለሁ። አፕል ሳይደር ቪኔጋር በጤናማ እናም ደህንነቱ በተጠበቀ መንገድ ለመውሰድ ከፈለጋችሁ አፕል ሳይደር ቪኔጋርን በጭራሽ በቀጥታ አትጠጡት። ከፍተኛ የአሲድነቱ መጠን ጥርሳችሁን፣ ጉሮሯችሁንናም የጨጓራ ሽፋንን ሊጎዳ ይችላል። ለመጠጣት ከፈለጋችሁ አንድ የሾርባ ማንኪያ አፕል ሳይደር ቪኔጋርን ከአንድ ብርጭቆ ውሃ ጋር ግዴታ መቀላቀል አለባችሁ፣ ማለት ነው። በቀጥታ እንዲሁ በባዶ አይወሰድም። ስትጠጡ ደግሞ ከምግብ በፊት ጠጡት። አፕል ሳይደር ቪኒጋርን ከምግብ በፊት ከ15 እስከ 30 ደቂቃዎች በፊት መጠጣት የምግብ መፈጨትን ለመርዳትናም የደም ስኳርን ለመቆጣጠር ይደግፋል። በውሃ ውስጥ ያለው ጣዕም የማይመቻችሁ ከሆነ ወደ ሌሎች መጠጦች ወይም ደግሞ ምግቦች ውስጥ ጨምራችሁ መጠቀም ትችላላችሁ። ከሎሚ ጭማቂ ከማር ወይም ደግሞ ቀረፋ ጋር መቀላቀልም ትችላላችሁ። ወደ ሰላጣ በመጨመር መጠቀምም ትችላላችሁ። ጥርሶቻችሁን ከአሲድ መሸርሸር ለመጠበቅ አፕል ሳይደር ቪኒጋርን በስትሮ ጠጡ። በተለይ በተለይ ደግሞ የጥርስ ችግር ወይም ደግሞ ህመም ካለባችሁ በስትሮ መጠጣት ይመከራል ማለት ነው። አፕል ሳይደር ቪኒጋርን ከጠጣችሁ በኋላ አፋችሁን በንጹህ ውሃ መታጠብ ወይም ደግሞ መጉመጥመጥ፣ እናም ጥርሳችሁን ለመቦረሽ ቢያንስ ሰላሳ ደቂቃዎችን መጠበቅ አለባችሁ። እንዲሁም አፕል ሳይደር ቪኒጋርን በትንሹ መጠጣት ጀምሩ። በየቀኑ አንድ የሻይ ማንኪያን በመጠቀም ጀምሩ። እናም ለሰውነታችሁ የሚስማማ ከሆነ ቀስ በቀስ ወደ ሁለት የሾርባ ማንኪያ መጨመር ትችላላችሁ። በቀን ግን ከሁለት የሾርባ ማንኪያ በላይ አፕል ሳይደር ቪኒጋርን መጠቀም አይቻልም። ማታ ከመተኛታችሁ በፊት ወዲያውኑ ከመውሰድ ተቆጠቡ። ልክ ልትተኙ ስትሉ ከተወሰደ የአሲድ ሬፍሌክስ ወይም ደግሞ የምግብ አለመፈጨትን ሊያስከትል ይችላል። ከመተኛታችሁ ከሶስት እናም እና ከአራት ሰዓታት በፊት መውሰድ ግን ትችላላችሁ። እንዲሁም ከመጠን በላይ መጠቀምን አስወግዱ። ሐኪም ካልተመከራችሁ በስተቀር በቀን ከሁለት የሾርባ ማንኪያ በላይ አፕል ሳይደር ቪኒጋርን መውሰድ አይቻልም። ለአንድ ብርጭቆ ውሃ አንድ የሾርባ ማንኪያ አፕል ሳይደር ቪኒጋርን መጠቀም ነው። በቀን ይህንን ሁለት ጊዜ መጠቀም ወይም ደግሞ መጠጣት ትችላላችሁ። እንዲሁም የደም ስኳር መድኃኒቶች፣ ዳይሪቲክስ መድኃኒቶች ወይም ደግሞ የፖታሲየም መጠንን የሚቀንሱ መድኃኒቶችን የምትወስዱ ከሆነ ከመጠቀማችሁ በፊት ግዴታ ሐኪማችሁን አማክሩ። አፕል ሳይደር ቪኒጋር ከእነዚህ መድኃኒቶች ጋር ሊገናኝ ስለሚችል ማለት ነው። ታዲያ አፕል ሳይደር ቪኒጋር ምን ጉዳት አለው? ጉዳቱ የሚከሰተው መቼ ነው የሚለውን ደግሞ አሁን በዝርዝር እነግራችኋለሁኝ። አፕል ሳይደር ቪኒጋር የጤና ጥቅሞችን ሊሰጥ ቢችልም በተለይም ከመጠን በላይ ጥቅም ላይ ከዋለ ወይም በአግባቡ ካልተወሰደ ሊያስከትል የሚችለው የጎንዮሽ ጉዳቶች አሉት። የተለመዱት የጎንዮሽ ጉዳቶች አንደኛ የጥርስ ኢናሜል መሸርሸር ነው። አፕል ሳይደር ቪኔጋር በጣም አሲዳማ ነው። አሴቲክ አሲድን ይዟል። ይህም ከጊዜ በኋላ የጥርሳችሁን ኢናሜልን ሊያዳክም ይችላል። ይህ ታዲያ የሚከሰተው በውሃ ሳትቀላቅሉ በቀጥታ አፕል ሳይደር ቪኔ ጋርን ከተጠቀሟችሁ፣ በጣም ብዙ ጊዜ ጠጥታችሁ አፋችሁን በውሃ ካልታጠባችሁ፣ ወይም ደግሞ ስትሮን ሳትጠቀሙ ከጠጣችሁ ነው። ሁለተኛ የጉሮሮ እናም የኢሶፈገስ መቆጣት ነው። የአፕል ሳይደር ቪኒጋር አሲዳማነቱ የጉሮሮን እናም የኢሶፈገስን ሽፋን ሊያቃጥል ወይም ሊያበሳጭ ይችላል። ይህ ታዲያ የሚከሰተው አፕል ሳይደር ቪኒጋርን በቀጥታ ከመጠጣት ወይም ደግሞ በአንድ ጊዜ በጣም ብዙ ከመውሰድ ነው። ሶስተኛ፣ የምግብ መፈጨት ችግሮች ነው። አፕል ሳይደር ቪኒጋር የጨጓራ ባዶነትን ሊያዘገይ ይችላል። ይህም የሆድ መነፋት፣ ጋዝ ወይም ደግሞ ማቅለሽለሽን ያስከትላል። ይህ የሚከሰተው ስሜታዊ ወይም ደግሞ ሴንሲቲቭ የሆነ ጨጓራ ባላቸው ሰዎች ላይ ወይም በባዶ ሆድ ሲወሰድ ነው። አራተኛ የፖታሲየም መጠን መቀነስ ወይም ደግሞ ሃይፖካሊሚያ ይከሰታል። ከፍተኛ መጠን ያለው አፕል ሳይደር ቪኒጋር ከጊዜ በኋላ በደም ውስጥ ያለውን የፖታሲየም መጠን ሊቀንስ ይችላል። ይህ የሚከሰተው ለረጅም ጊዜ ከመጠን በላይ በመውሰድ በቀን ከሁለት የሾርባ ማንኪያ በላይ የምትጠቀሙ ከሆነ ወይም ደግሞ ከዳይሪቲክስ መድኃኒቶች ጋር ሲጣመር ነው። አምስተኛ የአጥንት ጥንካሬ ማጣት ነው። ይህ እንግዲህ በጣም አልፎ አልፎ የሚከሰት ነው። የረጅም ጊዜ አጠቃቀም የካልሲየም መሳብን ሊያስተጓጉል ይችላል። ይህም በአጥንቶች ላይ ተጽዕኖን ሊያሳድር ይችላል። ይህ የሚከሰተው ስር በሰደደ ከመጠን በላይ በጠጣችሁ መጠን ነው። ስድስተኛ የመድኃኒት ግንኙነቶች ነው። አፕል ሳይደር ቪኒጋርን ከተወሰኑ መድኃኒቶች ጋር ሊገናኝ ይችላል ለምሳሌ ከዳውሪቲክስ፣ ፊሮሰማይድ ከምንላቸው፣ ከኢንሱሊን ወይም ደግሞ ከስኳር በሽታ መድኃኒቶች፣ ከልብ መድኃኒቶች ለምሳሌ ከዲጎክሲን ጋር መስተጋብር ወይም ደግሞ ግንኙነት ሊፈጥር ይችላል። ይህ ደግሞ የሚከሰተው በእነዚህ መድኃኒቶች ላይ እያላችሁ ወይም ደግሞ እየወሰዳችሁ ያለ ህክምና ምክር አዘውትራችሁ አፕል ሳይደር ቪኒጋርን ከወሰዳችሁ ነው። ሰባተኛ የቆዳ ማቃጠል ወይም ደግሞ መቆጣት ነው። ከውሃ ጋር ያልተቀላቀለ አፕል ሳይደር ቪኒጋር በቆዳ ላይ በቀጥታ ሲቀባ ቆዳን ሊያቃጥል ወይም ደግሞ ቆዳችንን ሊያበሳጭ ይችላል። ይህ ታዲያ የሚከሰተው በቀጥታ ከውሃ ጋር ሳይቀላቀል በቆዳ ላይ ጥቅም ላይ ከዋለ በተለይም ስሜታዊ በሆኑ ቦታዎችናም በተጎዳ ቆዳ ላይ ጥቅም ላይ ከዋለ ነው። ስምንተኛ የጥርስ ስሜታዊነት ነው። አሲድ ኢናሜልን ያለሰልሳል። ይህም ለጥርሳችን ለሞቃት ወይም ደግሞ ለቅዝቃዜ ስሜታዊነትን ያስከትልብናል ማለት ነው። ይህ ደግሞ የሚከሰተው ከኢናሜል መሸርሸር ጋር ተመሳሳይ ነው። አፕል ሳይደርቪኒ ቪኒ ጋር በተደጋጋሚ ከተጠጣ ወይም ደግሞ ከጠጣችሁ በኋላ አፋችሁን በውሃ ካላጠባችሁ ወይም ቀስ ብላችሁ ከሰላሳ ደቂቃ በኋላ ጥርሳችሁን የማትወርሽ ሆነ ነው። ዘጠነኛ የአሲድ ሪፍሌክስ፣ የጨጓራ አሲድ ወደ አፍ መመለስ ወይም ደግሞ የድረት ማቃጠልን ሊያስከትል ይችላል። አንዳንድ ሰዎች ለአሲድ ስሜታዊ ናቸውና አፕል ሳይደር ጋር ሪፍሌክስን ሊያነሳሳ ወይም ደግሞ ምልክቶቹን ሊያባብስ ይችላል። የጨጓራ አሲድ ወደ አፍ መመለስን ማለት ነው። ይህ ተደ የሚከሰተው በተለምዶ በባዶ ሆድ ሲወሰድ ወይም ደግሞ ገርድ ባለባቸው ሰዎች ላይ ነው። አስረኛ ደግሞ ማቅለሽለሽ ነው። ጠንካራው ሽታውናም አሲዳማነቱ አንዳንድ ሰዎችን እንዲታመሙ ሊያደርግ ይችላል። ይህ የሚከሰተው ብዙውን ጊዜ በውሃ ሳይቀላቀል ሲወሰድ ወይም ደግሞ አፕል ሳይደር ቪኒጋርን ለመጠቀም አዲስ በሆኑ ሰዎች ላይ ነው። ስለዚህ አፕል ሳይደር ቪኒጋርን አጠቃቀሙን ሳታውቁ ዝምብላችሁ የምትጠቀሙ ከሆነ እነዚህን የጤና ጉዳቶችን ልታተርፉ ትችላላችሁ ማለት ነው። የአፕል ሳይደር ቪኒጋር እነዚህ የጎንዮሽ ጉዳቶችን ለማስወገድ አፕል ሳይደር ቪኒጋርን በቅድሚያ ከመጠጣት በፊት ከውሃ ጋር መቀላቀል፣ አንድ የሾርባ ማንኪያ አፕል ሳይደር ቪኒጋርን ከአንድ ብርጭቆ ውሃ ጋር ቀላቅላችሁ መጠጣት፣ እንዲሁም ስትጠጡ እስትሮን መጠቀም ጥርሳችሁን እንዳይነካውናም፣ ከጠጣችሁ በኋላ አፋችሁን በውሃ መታጠብ፣ ከ30 ደቂቃ በኋላ ደግሞ ጥርሳችሁን መቦረሽ ወይም ከአንድ ሰዓት በኋላም ትችላላችሁ። ጥርሳችሁን መቦረሽ አለባችሁ። በቀን ደግሞ ከሁለት የሾርባ ማንኪያ በላይ አለመጠቀም። የጨጓራ ህመም ካለባችሁ ደግሞ በባዶ ሆድ አለመውሰድ። መድኃኒትን የምትወስዱ ከሆነ ደግሞ አፕል ሳይደር ቪኒጋርን ዝም ብላችሁ ከመጠቀማችሁ በፊት ሐኪማችሁን ማማከር ያስፈልጋል። እነዚህን በማድረግ የአፕል ሳይደር ቪኒጋር የጎንዮሽ ጉዳቶችን ማስወገድ ትችላላችሁ ማለት ነው። ታዲያ አፕል ሳይደር ቪኒጋርን ማስወገድ ወይም ደግሞ በጥንቃቄ መጠቀም ያለባቸው ሰዎች አሉ። እነዚህን ደግሞ አሁን በዝርዝር እነግራቸዋለሁኝ። አፕል ሳይደር ቪኒጋር ለብዙዎች ሰዎች ጠቃሚ ሊሆን ቢችልም ማስወገድ ወይም ደግሞ በጥንቃቄ ሊጠቀሙ የሚገባቸው የተወሰኑ ሰዎች አሉ። አፕል ሳይደር ቪኒጋርን ማስወገድ ያለባቸው ሰዎች፣ አንደኛ አሲድ ሪፍሌክስ ወይም ደግሞ ገርድ ያለባቸው ሰዎች ናቸው። አፕል ሳይደር ቪኒጋር አሲዳማ ስለሆነ ኢሶፈገስን ሊያበሳጭና እንደ የደረት ህመም፣ የልብ ማቃጠልና የጨጓራ አሲድ መመለስ ያሉ ምልክቶችን ሊያባብስብን ይችላል። ይህን ተከትሎ የአሲድ ሪፍለክስ ምልክቶች መጨመር ማለትም የጨጓራ አሲድ ወደ አፍ መመለስ ምልክቶች ይጨምራል። የኢሶፈገስ መቆጣት ወይም ደግሞ ምቾት ማጣት፣ በደረት ወይም ደግሞ በጉሮሮ ውስጥ የማቃጠል ስሜት ሊፈጥር ይችላል። አሲድ ሪፍለክስ ካለባችሁ እናም መሞከር ከፈለጋችሁ በመጀመሪያ የጤና ባለሙያ ወይም ደግሞ ዶክተራችሁን አማክሩ። ሁለተኛ የጨጓራ ቆስለት ያለባቸው ግለሰቦች ናቸው። በአፕል ሳይደር ቪኒጋር ውስጥ ያለው አሴቲክ አሲድ የቆሰለውን ቲሹ የበለጠ ሊያበሳጭናም ህመምናም የዘገየ ፈውስን ሊያስከትል ይችላል። ይህን ተከትሎ የሆድ ህመም፣ ማቅለሽሽ፣ ደም መፍሰስ የጨጓራ ህመም ሊገጥማችሁ ይችላል። ሶስተኛ ስር የሰደደ የኩላሊት በሽታ ያለባቸው ሰዎች ናቸው። ኩላሊቶች በሰውነት ውስጥ ያለውን የአሲድ ሚዛን ለመጠበቅ ይረዳሉ። አፕል ሳይደር ቪኒጋር አሲዳማ ነው፣ እናም የኩላሊት ተግባር የተዳከመባቸው ሰዎች ይህንን ሚዛን ሊያዛባባቸው ይችላል። ይህን ተከትሎ በሰውነት ውስጥ የአሲድ መከማቸት፣ የኩላሊት ተግባር መበላሸት እናም የኤሌክትሮላይት አለመመጣጠን ሊከሰት ይችላል። አራተኛ የስኳር ህመምተኞች ናቸው። መድኃኒት የሚወስዱ ማለት ነው። በተለይም ኢንሱሊን፣ ሰልፎኒ ሉሪያስ የሚወስዱ ሰዎች። አፕል ሳይደር ቪኒጋር የደም ስኳር መጠንን ሊቀንስ ይችላል። ከመድኃኒቶች ጋር ሲደባለቅ ሃይፖግላይሲሚያ ማለትም ዝቅተኛ የደም ስኳርን ሊያስከትል ይችላል። ይህን ተከትሎ እንደ ማዞር፣ መንቀጥቀጥ፣ ራስን መሳት፣ ግራ መጋባት ወይም ደግሞ ላብ ሊከሰት ይችላል። የስኳር ህመምተኛ ከሆናችሁ በህክምና ክትትል ስር ብቻ መጠቀም ያስፈልጋል። አምስተኛ የተወሰኑ መድኃኒቶችን የሚወስዱ ሰዎች ናቸው። እንደ ዳይዩሬቲክ የሆኑ መድኃኒቶችን ለምሳሌ ፊውሮሰማይድ ያሉ መድኃኒቶችን ማለት ነው። እነዚህ እንግዲህ ፖታሲየምን ሊቀንሱ ይችላሉ፣ እናም አፕል ሳይደር ቪኒጋር ይህንን ሊያባብሰው ይችላል። እንዲሁም ዲጎክሲን ለልብ ህመም የሚያገለግል ሲሆን የአፕል ሳይደር ቪኒጋር የፖታሲየም መጠንን የመቀነስ ውጤት በዚህ መድኃኒት ላይ ጣልቃ ሊገባ ይችላል። ኢንሱሊን ወይም ደግሞ የደም ስኳር መድኃኒቶችን የሚወስዱ ምክንያቱም የሃይፖግላይሲሚያ ወይም ደግሞ ዝቅተኛ የሆነ የደም ስኳር መጠን ወይም ደግሞ አደጋን ይጨምራል። ስለዚህ የተወሰኑ መድኃኒቶችን የሚወስዱ ሰዎች ማስወገድ ያስፈልጋል ወይም ዶክተራቸውን ቢያማክሩ ይመረጣል ከመውሰዳቸው በፊት ስለዚህ አፕል ሳይደር ቬኒጋር የእነዚህን መድኃኒቶችን ተጽዕኖ ሊያሳድጉ ወይም ደግሞ ሊያግደው ይችላል ወይም የጎንዮሽ ጉዳቶች እንዲባባሱ ሊያደርግባችሁ ይችላል ማለት ነው። ስድስተኛ ዝቅተኛ የፖታሲየም መጠን ወይም ደግሞ ሃይፖካሊሚያ ያለባቸው ሰዎች ናቸው። አፕል ሳይደር ቬኒጋር የፖታሲየምን መጠን የበለጠ ሊቀንስ ይችላል። ይህም ለጡንቻ ተግባር፣ የልብ ምትናም አጠቃላይ ለሴሉላር ተግባር አደገኛ ነው። ይህን ተከትሎ የጡንቻ ቁርጥማት ወይም ደግሞ ድክመት፣ ያልተስተካከለ የልብ ምት እናም ድካም ሊከሰት ይችላል። ሰባተኛ ኦስቲዮፖሮሲስ ማለትም የአጥንት መሳሳት ወይም ደግሞ የአጥንት መጥፋት አደጋ ላይ ያሉ ሰዎች ናቸው። የረጅም ጊዜ ከመጠን በላይ አፕል ሳይደር ቪኔጋርን መጠቀም የካልሲየም መሳብን ሊቀንስ እናም የአጥንት ጥንካሬን ሊጎዳ ይችላል። ይህን ተከትሎ የአጥንት የስብራት አደጋ መጨመር ከጊዜ በኋላ አጥንቶች መዳከም ሊከሰት ይችላል። ስምንተኛ ስሜታዊ ወይም ደግሞ ሴንሲቲቭ ቆዳ ያላቸው ግለሰቦች ናቸው። እነዚህ እንግዲህ በቆዳቸው ላይ መጠቀም የለባቸውም። ውሃ ያልተቀላቀለበት አፕል ሳይደር ቪኒጋርን ማስወገድ ይኖርባቸዋል። አፕል ሳይደር ቪኒጋር በቆዳ ላይ ማቃጠል ወይም ደግሞ መቆጣትን ሊያስከትል ይችላል። ይህን ተከትሎ የቆዳ መቅላት ማቃጠልናም የቆዳ መፋቅ ወይም ደግሞ ጠባሳ ይከሰታል። ከመተግበራችሁ በፊት ሁል ጊዜ ከውሃ ጋር መቀላቀልና የቆዳ ምርመራም ማድረግ ያስፈልጋል። ዘጠነኛ የምግብ መታወክ ወይም ደግሞ የተዛባ የአመጋገብ ልማት ያላቸው ሰዎች ናቸው። አፕል ሳይደር ቪኒጋር ብዙውን ጊዜ ክብደትን ለመቀነስ ይረዳሉ ወይም ደግሞ ክብደትን በሚቀንስ ጥቅሙ ይታወቃል። ይህም ተጋላጭ በሆኑ ግለሰቦች ላይ ጎጂ ገደቦችን ወይም ደግሞ የማስመለስ ባህሪያትን ሊያበረታታ ይችላል። ይህን ተከትሎ የምግብ ፍላጎትን ለመግታት በአፕል ሳይደር ቪኒጋር ላይ ከመጠን በላይ መታመን ከምግብ ወይም ከአመጋገብ ልማድ ጋር የተያያዘ ጭንቀት መጨመር ይከሰታል። አስረኛ ህፃናትናም ጨቅላ የሆኑ ህፃናት በፍጹም መጠቀም የለባቸውም። ልጆች የበለጠ ስሜታዊ የሆነ የምግብ መፈጨት ስርዓት አላቸው። እናም የአፕል ሳይደር ቪኒጋር አሲዳማነቱ ህመም ወይም ደግሞ ጉዳትን ሊያስከትልባቸው ይችላል። ስለዚህ ይህን ተከትሎ የሆድ መረበሽ፣ የጥርስ ኢናሜል መሸርሸር እናም የጉሮሮ ማቃጠል ሊደርስባቸው ይችላል ማለት ነው። ስለዚህ ከእነዚህ አሁን ከጠቀስኳቸው ሰዎች ውስጥ ከሆናችሁ ትንሽ መጠን ቢሆንም እንኳን አፕል ሳይደር ቪኒጋርን ወደ አመጋገባችሁ ወይም ደግሞ የዕለት ዕለት እንቅስቃሴያችሁ ውስጥ ከመጨመራችሁ በፊት ግዴታ አስቀድማችሁ ሐኪማችሁን ማማከር ያስፈልጋል ማለት ነው። አሁን ከጠቀስኳቸው ሰዎች ውስጥ ሆናችሁ ሐኪማችሁን ሳታማክሩ አፕል ሳይደር ቪኒጋርን መጠቀም የአፕል ሳይደር ቪኒጋር ከፍተኛ የሆነ ጉዳትን ሊያስከትልባችሁ እንደሚችል ማወቅ ያስፈልጋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬ የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለኝ ይላለሁኝ። ይህንን ቪዲዮ ላይክና ሼር ሳታደርጉ በፍጹም እንዳትወጡ ሁላችሁም ለጓደኞቻችሁ፣ ለወዳጅ ዘመዶቻችሁ ይህንን ቪዲዮ ላይክና ሼር በማድረግ አስተምሯቸው፣ አሳውቋቸው እላለሁኝ። ከዚህ ቪዲዮ ጋር በተያዘ ደግሞ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻውቻው